ነጫጭ ጥቁረቶች ከሚለው ታሪክ ከክፍል ዘጠኝ የቀጠለ። ታግባ ግን እኮ የምትፈልገውን ሰው አይደለም የምታገባው። እኔን የሚያንገበግበኝ እክሩ የምትወደውን ሰው አለማግባቷ ነው። ከብቸኝነት ብርዷ ውስጥ ሙቀት ለመፍጠር በወዳጅነት በቆየንባቸው ቀናትና ፍቅረኛ ሆነን ፍቅረኛ ሆነን ባሳለፍናቸው ጊዜያት ውስጥ ይሄ ባልተ ብዬ መጥቶ እስኪ በጠብጠን ብዙ የኢክራምን የህይወት ታሪኮች አዳምጫለሁ። ሁሉም የሀዘን ታሪክ ናቸው። ዛሬ የማትፈልገውን አታግባ የምለው ቢያንስ ቀሪ ህይወቷን ፊቷ በፈገግታ ተውቦ ደስተኛ ሆና እንዲታሳልፍ ስለማለም ነው። እሷ የምትወደው ሰው ደግሞ እኔ ነኝ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከሰቻለሁ። አብራችሁ ይቆዩ። የኔ ህልም ደግሞ እክሩን ደስተኛ ማድረግ ነበር። ምን ያደርጋል፣ ነበር ሊሆን ነው። ከህይወቷ እንደ ጨረቃ ቤት ልፈርስ ነው። ለነገሩ ትዳር ያለመሰረቱ ያልመሰረቱ ጥንዶች ምሳሌ እንደ ጨረቃ ቤት ነው። ቤተሰብ ሴቷን ለልማት ሲፈልጋት ጥምርታቸውን ያፈርሰዋል። ልማቱ ደግሞ ትዳር ነው። ምን ነበር የማልማት አቅሙ በኖረኝ። ጠዋት ከእንቅልፍ የስነሳ ቤት ውስጥ ማንም የለም፣ ባዶ ቤት ውስጥ ባዶነት የተሰማኝ እኔ ብቻ አለሁ። አሁን ከእውነታው ጋር ፊት ለፊት ተጋፈጥኩ። ኤክራም ሌላ ሰው ልታገባ ነው። እንደዛ የምሳሳላት ቆንጆ፣ ለመጀመሪያ ጊዜ በፍቅር የከነፈችልኝ ሴት ልታገባ ነው። የማትፈልገውን ሰው እንደምታገባ ሳስብ በጣም ከፋኝ። አልጋዬ ላይ እንዳለሁ እንባ ከዓይኖች የፈሰሱ፣ ሰውነቴ መንዘፍዘፍ ጀመረ። ተንሰቅስቄ ወደ ወንድነቴ ትጥቁን ፈቶ ተንሰቅስቄ ወንድነቴ ትጥቁን ፈቶ ተመረከ። ለአምስት ሰዓታት ተነፈረኩ ተናፈረኩ እክሩን እያሰብኩ አልቅሼ፣ ሲበቃኝ አምስት ሰዓት ላይ ብሩክ ጋር ደውዬ ቤት እንዲወጣ ነገርኩት ቤት እንዲመጣ ነገርኩት። ቤት መጥቶ አብረን ቁጭ እንዳለ ብሩኬ ፈውዛን፣ በተፈጠረው ነገር በጣም አዝኛለሁ አለኝ። የብሩኬ ንግግር ስሜቴን አገነፈለው። ተሳስቄ ማልቀስ ጀመርኩ። ብሩኬ እኔኮ የሚያሳዝነኝ መለያየታችን አይደለም፣ ግን እኔኮ የማትፈልገው ሰው ላይ ልትወርቅ ነው እያልኩ እንሰቀሰቃለሁ። ብሩክ አቅፎኝ ማልቀስ ጀመር። ተላቀስን። ሲያባራልን ተነስተን ወደ ብሩክ ቤት ሄድን። ብሩኬ መንገድ ላይ ሆነን ፈዊ ግን የኢክራምን ቤተሰቦች በጣም ደደብ ናቸው፣ የኢክራም ቤተሰቦች በጣም ደደብ ናቸው አለኝ እልህ እየተናነቀው። ያለሁበት ሁኔታ ይሆናል ያስገደዳቸው አልኩት። የኢክሩ ቤተሰቦች ሲሰደቡ ኢክሩ የተሰደበችብኝ ያህል ነው የተሰማኝ። አሁን ላይ ሳስበው የዛን ቀኑ የብሮኬ ሁኔታ ያስቀኛል። እኔን እንደ እንደማባበል በሱ እንደማባበል እሱ ራሱ ተንሰስቆ ያለቅሳል። እኔና ኤክሮ ከተለያየን ቀናት አልፈው ሳምንታት ተተኩ። ሰው አጠገቤ ሲኖር ህመሙን እረሳለሁ። ብቻዬን ስሆን ግን እሷን ብቻ ነው የማስበው። የኤክራም ጓደኛ ሪሃና አንዳንዴ እየደወለች ታጽናናኛለች። ጌታዬን ለመንኩት ህይወቷ ያማረ እንዲያደርግላት ባሏንም ለሷ ጥሩ እንዲያደርግላት ተማጸንኩት። ምንም በወነጅለው ጌታዬን ለምኛው ከልክሎኛ አያውቅም። በሰዓቱ ፌስቡኬ ውኬ የሐዘን ቤት መሰለ። የምፖስታቸው ነገሮች ሁሉ ብሶቶች ነበሩ። ከኤክራም ጋር አንገናኝም አንደዋወልም፣ በቃ የግንኙነት መስመሮቻችን ሁላ ተቋርጠዋል። ስለ እሷ ማወቅ ስፈልግ የፌስቡክ አካውንቷ ላይ የፖስተችውን እያየሁ ሁኔታዋን እረዳለሁ። ሪሃና አንዳንዴ ኤክራም ባል ተብዬው ስታገኘው አብራ ስለምትሄድ ደውላ ያለውን ሁኔታ ትነግረኝ ነበር። በሰዓቱ ስብራቴን የሚገልጽልኝ አንድ ግጥም ነበር። በዝናብ ቅጠሪኝ፣ የአንዱ ዓለም ኪዳኔ ግጥም ነው። አማሉኝ ባልልም አስታርቂ አስታራቂ ልኬ፣ ባልም ማጸንሽም ፊትሽ ተንበርክኬ፣ እንባዬ እንዳይታይ ካንቺ ተደብቄ፣ አነባለሁ ዛሬም ዝናቡን ጠብቄ። ልቤ በስቃይ ጣር ብሶቱን ሲያሰማ፣ ሀዘኔ ተሰምቶሽ ልብሽ እንዳይደማ፣ ቀኑ ጨላልሞብኝ ሞብኝ ክረምቱ አስኪገባ፣ መተሽ አትጠይቅኝ ሆድሽም አይባባ ዝናብ የኔን ብሶት ሐዘኔን ባያጥበው፣ ሳለቅስ እንዳያይ እንባዬን ይጋርደው። በጉንጩ የሚፈስ ዝናብ እንዲመስልሽ ሁሌም ክረምት ይሁን፣ ጉዳቴ አይታይሽ ውዴ። ጥፋቴ ሲገባኝ ዛሬ ተመልሼ ነይልኝ አለልም እፊትሽ አልቅሼ። አዲሱ ኑሮሽን ልረብሽ በእንባዬ፣ በበጋ አልጣራም ናፍቀሽኛል ብዬ ሳለቅስ እንዳታየኝ ሁሌ በየአመቱ በክረምት ነይልኝ ጉርርምታው ሲብስ በዝናብ ጠይቀኝ አንቺን ያገኘሁ ሁለት ከንፈሬ ተላቆ ሲስቅ እንድታይኝ ቀን የጨለመለት ዶፍ እየወረዴ ዝናብ ውስጥ ጠብቀኝ እስከዛው ግን ውዴ ሰላም ክረም የለኝ አንዱ አለም የኔም ብሶት አይቶ የጻፈው ግጥም ነበር የመሰለኝ ከአንዱ አለም ግጥም ውስጥ ከእኔ ታሪክ ጋር የሚያለያየው እሱ ጥፋቱ ሲገባው ነው ተመልሶ ሀዘን ውስጥ የገባው። እኔ ሲጀመርም አልተውኳትም፣ አብረን ሆነን ነው ይህ ነገር የተፈጠረው። ከየክሮ ጋር እንሄድባቸው የነበሩበት ቦታዎች ጋር ሳልፍ ከሷ ጋር እዛ ቦታ ላይ ያደረግናቸው ነገሮች ትዝ እያሉኝ እንባ እንባ ይለኛል። ከየክሩ ጋር ከተለያየን ወደ አንድ ወር ገደማ ሆነን፣ ሰዓቱ የረመዷን ጾም የተጀመረበት ጊዜ ነበር። ሪሃና ደውላ ልታገኘኝ እንደምትፈልግ ነገረችኝ። ረመዷን ላይ ከሴት ጋር መቀጣጠር አልወድም። ትኩሬትን ሙሉ ለሙሉ አምልኮ ላይ ማድረግ ያስደስተኝ ነበር። ግን ሪሃና ስለሆነች ለጥቂት ደቂቃ ላገኛት ተቀጣጠርን። ሪሃና ልትነግረኝ የፈለገችው ነገር እንዳለ ገብቶኛል። ምን እንደሆነ ግን አላውቅም። ምናልባት ከብሩኬ ጋር ተጋጭተው ይሆን? ብቻ ግራ ገብቶኛል። ሪች ለምንድን በአካል ልታገኘኝ የፈለገችው? ለነገሩ ምን አስቸኮለኝ? እራሷ ትነግረኝ የለ። ውድና የተከበሯቸው የቻናሌ ቤተሰቦች ክፍል ዘጠኝ በዚህ ተጠናቋል። በክፍል አስር አብረን የምንሰማው ይሆናል ማለት ነው። በጣም ደስ የሚል ታሪክ ነው። እናንተም ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮችም ላይክ፣ ሸር እያደረጋችሁ እንዲሁም ሀሳብ፣ አስተያየት እየሰጣችሁ አበረታቱኝ። ቅንነት ለራሱ ነው፣ አይከፈልበትም። በክፍል አስር እስከምንገናኝ ድረስ ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት አላ ሰላማችሁን ብዝት ትርፍ ያደርግልኝ እያልኩኝ በዚህ ልትሰናበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።